ሰኔ 17 2017 ጤና ይስጥልኝ አድማሽ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር መረጃዎች ይዤ ቀረብ ያለው በቅድሚያም አርእስተ ዜናዎቹን በማስቀደም እጀምራለሁ። አቶ አገኘው ተሻገር የሞጣር ላይ ናቸው ተባለ። በፋኖ ጥቃት ከፍተኛ ጉዳት የደረሰባቸው አገኘው ተሻገር በኢትዮጵያ ሕክምና ሊድኑ ባለመቻላቸው ወደ ውጭ ሀገር ሄደው ሊታከሙ ነውም ተብሏል። ሰውዬው የመትረፍ እድላቸው ጠባብ ነው ከዳኖም የማስታወሳ አቅማቸውን ሙሉ ለሙሉ አጥተው ሊሆን ይችላል ተብሏል። ዝርዝር ዘገባ ይዘንበታል። በሌላ በኩል ፋኖ ከኤርትራና ከህዋት ኃይሎች ጋር ያለው ስምምነት ወልቃይትና ራያን ሳያስደፍር መሆኑንና ኤርትራ ወልቃይትና ራያን ለፋኖ ማጽደቋን ጌታቸው ረዳም ተናገረም። ጌታቸው ረዳ ከናረጋ ከበደ ጋር ወልቃይት መግባቱም ታውቋል። ደብረጽዮን ገብረ ሚካኤል በይፋ በአሁዘይም በነበረ የህዝብ መድረክ ላይም ከአማራና ኤርትራ ጋር ያለ ያለንን ግንኙነት እናጠናክራለን ሲሎም ለአብይ አህመድ መርዶ አሰምተዋል። በጥቅሉ ዝርዝር ይዘንበታል፣ ታደምጡታላቸው። በሌላ በኩል በአማራ ክልል የሚደረገው ውጊያም ተጠናክሮ ቀጥሏል። የፋኖ ኃይሎች ከፍተኛ ውጊያ በማድረግ ከተሞችን አስለቅቀዋል። የአገዛዙ የመከላከያ ጦር ከአገዛዙ የአድማ ብተና ጦር ጋርም ውጊያ ማድረጋቸው ታውቋል። በሌላ በኩል የአገዛዙ ቁጥር የበዛም ሰራዊትም በፋኖ ጦር ሙትና ቁስለኛ ሆነዋል። እና ጎንደር የፋኑ ኃይሎች ከአገዛዙ ጦር የተቃጣባቸውን ከበባም ሰብረው ወጥተዋል። ዝርዝር ዘገባ ይዘንበታል እናስደምጣችኋለን። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደምጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የሕዝብ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማሽ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለሕዝብ ልጆች ሌሎች ድል ለጀግኖቹም፣ እያላችሁ ለህዝብ ሲሉ ጫካ የገቡትን ታጊዎች ታበረታቱ ዘንድ እየጠይቅ ናችሁ። በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። የፌዴራል ፖሊስ ብዙ ጥረቶች አድርጎ ማግኘት እንዳልቻለ የገለጸው ግለሰብ ከጠቅላይ ሚኒስተሩ ጋር በነበረው ውይይት ላይ መገኘቱ መነጋገሪያ ሆኗል። ሚዲያችን ከሰሞኑ በተከታታይ ሲያቀርባቸው በነበሩ ዘገባዎች የፌዴራል ፖሊስ ለፍርድ ቤት በጻፈው ደብዳቤም አክቲቪስት ስዩም ተሾመ የተባለ ግለሰብን ፈልጎ ማግኘት እንዳልቻለ መግለጹም ይታወሳል። አክቲቪስቱ በህግ ቁጥጥር ስር ሆኖ ሳለ ስማችንን በማጥፋት ብሎም በፍርድ ቤት ላይ አሉ ሉታ ተጽዕኖ እየፈጠረ ነው በሚል አቶ ዮሐንስ ቦያሌውና አቶ ክርስቲያን ታደለም ለከፍተኛ ፍርድ ቤት ማመልከታቸው ይታወሳል። ፍርድ ቤቱ ስዩም ተሾመን የፌዴራል ፖሊስ ይዞ እንዲያቀርበው አራት ጊዜም ትዕዛዝ የጻፈ ቢሆንም ፖሊስ ግለሰቡን ማግኘት አልቻልኩም የሚል ምላሽ እስከ ዛሬ ዕለት ድረስ ሲሰጥ ቆይቷል። አክቲቪስቱ ግን በትላንትናው ዕለት ጠቅላይ ሚኒስተሩ ከሚዲያ ተወካዮች ጋር ባደረጉት አንድ ውይይት ላይ ተገኝቶ እንደነበረም የመንግስት ሚዲያዎች ያወጧቸው ምስሎች ያሳያሉ ይህ ለህግ መከበር ያለውን አተያይ በከፊልም ቢሆን ያሳየ ነው። ህግ ሲጣስና የፖሊስ መዋቅር የፖለቲካ ጨዋታ አካል ሲሆን፣ ህዝብም ለህግ ያለው አመለካከት ላይ ጥርጣሬ ያሳድራል በማለት አንድ የህግ ባለሙያ አስተያየት ሰጥተዋል። አሳፋሪ ክስተቱን ለመደበቅ እንኳን አልተሞከረም። ግለሰቡ ዳኞችን ጭምር ሲሳደብ የነበረ ነው። ለህዝብ መልእክቱ እኔስ ለምን በህግ እዳኛለሁ? ለምን ህግ ይጠይቀኛል? የሚል ይመስለኛል በማለትም ለሚዲያችን ተናግረዋል። አቶ ዮሐንስ ቦያሌው በወቅቱ የፍትህ ስርዓቱ ጨርሶ እንዲሞት ያደረገው ስዩም ተሾመ ሳይሆን በእሱ ጀርባ ያሉት የመንግስት ተቋማት ናቸው ብለውም ነበረም። አቶ ክርስቲያን ታደለ ደግሞ ስዩም ተሾመን ማቅረብ ያልቻለ የፌዴራል ፖሊስ ማረሚያ ቤት ሰብሮ ገብቶ ቁሙ፣ ተነሱ ሲለን ያድራል። የራሳቸውን መንግስት ስርዓት እንኳን ማክበር አልቻሉም። የፍትህ ስርዓቱ አንድ ጊዜ ሞቷል። ቢያንስ ለእናንተ ለዳኞች ክብር እንኳን ሲባል አዲስ አበባ ተቀምጦ ሲሰድባችሁ የሚውለውን ግለሰብ ማቅረብ ነበረበት። ከኛ ይልቅ የምታሳዝኑኝ እናንተ ናችሁ። የሚሰድባችሁን ግለሰብ እንኳን ማቅረብ የሚችል ፖሊስ የለም ብለው ተናግረው እንደነበረም ይታወሳል። አብይ አህመድ ግን በአደባባይ ህግ ምንም አያመጣም፣ ከህግ በላይ ነኝ እያሉም እያስመለከቱ ነው። አሁን በቀጥታ ከአማራ ክልል ወደገኛቸው አበይትና ሰበር ዜናዎች አልፋለሁ። አፋበሃ ወሎ ቀጠና ልጅ ያሱ ኮር የጎፋ ክፍለ ጦር ታላቅ ድልን ተቀዳጀ። ባገኙ አጋጣሚ ሁሉ የአማራ ህዝብን ለማጥፋት አቅዶ እየሰራ ያለው የአብይ አህመድ ሎሌም ራሱን ጥምር ጦር ብሎ የሚጠራው የወንበር አስጠባቂው ስብስብ በደቡብ ወሎ ዞን ወረኢሉ ወረዳ ያም ቁልንቢ ከተማ ህዝቡን ሲያሸብር ሲዘርፍና ሲያንገላት የቆየ ቢሆንም በየጎፋ ክፍለ ጦር ወታደራዊ አዛዥ በኮማንዶ ጌታ ያላቸው ማሩና የመረጃ ደህንነት አካል የተቀናጀ ስራም እጅን ከአፍ የሚያስጭን ኦፕሬሽን ተሰርቷል። ክፍለ ጦሩ በትላንትና ሁለት ከጠዋት 12 ሰዓት ወደ ብልጽግና ምሽግ ተስቦ በመጠጋት ለሰዓታት በተደረገ ውጊያ የወረኢል ወረዳ ሁዳደር ሚሊሻ ጠርናፊ የነበረው ሰለሞን ሲደመሰስ፣ ሌሎች በርካታ የስርዓቱ ቅጥረኞች ቁስለኛ ሲሆኑም የተረፈው የፋኖን ምት መቋቋም ሲያቅተው ወደ ጉጉፋት ከተማም ፈርጥጧል። በመሆኑም ቁልንቢ ከተማ ያለምንም መስዋዕትነት በፋኖ ቁጥጥር ስር ገብታለች። አሁንም ውጊያው ተጠናክሮ የቀጠለ ሲሆን ስርአቱን እንደ ውሻ ፍርፋሪም እየጣለም የአውራ ክፋያቸውን የሆነውን የአማራ ህዝብን ለመጨፍጨፍ ያስቀምጣቸውን ሁዳደር አድማ ብተና ከደሴ በማምጣት ቁልንቢ ቢተመቶም የነበረውን መከላከያና ሚሊሻ ለማገዝ ቢሞክርም እንደ ተርብ የሚናደፉት የጎፋ ክፍለ ጦር ስብርና መብረቁ ሻለቃዎች ወደ ቁልንቢ ከተማ ስበው በማስገባት ሲቀጠቅጡት ከቆዩ በኋላ ቁስለኛውን እንኳን ሳያነሳ ስርቻ ለስርቻ ስር በመጣል በድጋሚ ቁና ቁናም እየተነፈሰ ወደ ጉጉፋት ከተማ ተመልሷል። ውጊያው ሁነም እየቀጠለ ሲሆን የሸሸውን ጥምር ጦር በመከተል እየቀጠቀጡት ይገኛሉ። እስካሁን ባለው መረጃ መሰረት አራት አድማ ብተና ሲደመሰሶም አንድ አድማ ብተና ከነሙሉ ትጥቁ ምርኮኛ ሆኗል። በተጨማሪም አስራ አንድ ክላሽ እና በርካታ የክላሽ ተተኳሽ የተማረከበት ሲሆን የፋኖ ክፍለ ጦር እንደ ክፍለ ጦር እጅግ አመርቂ ውጤት ያስመዘገበበት ንቅንቅ መሆኑን ከስፍራ የነበሩ የዓይን እማኞች ተናግረዋል። እዚሁ ወሎ ላይ ስንቆይ የአማራ ፋኖ ብሔራዊ ኃይል አፋ ባሃ ወሎ ቤተ አማራ ቀጠና ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር በምዕራብ ወሎ ቀጠና መካነ ሰላም ከተማ ዙሪያም ገጠር ወረዳ ውስጥ ድል ተጎናጽፏል። በትላንትና ሁለት የኢንጂነር ደሳለኝ አሰፋ ክፍለ ጦር የተወሰኑ ኃይል የነበረበትን ቦታ በመክበብ ሀ ቅርጽ ለመስራት የሞከረው የብልጽግና ኃይል ባላሰበበት ቅጽበት በተከፈተበት ተኩስ ተደናግጦ ሲፈረ ጠጥ በተኩሱ መሃል ከአስር በላይ አባላቱን ሲነጠቅ የተወሰኑት ቆስለውበታል። በቢሊ ግንባር አየሌ አቅራቢያ የኢንጂነር ደሳለኛ አሰፋ ክፍለ ጦር ሰራዊት የተፈጸመበትን ከበባ በመስበር ከአንድ ቲም ያላነሰ የብልጽግናን ኃይል ሙትና ቁስለኛ በማድረግ ውጊያውን በላቅ የግዳጅ አፈጻጸም ያጠናቀቀ ሲሆን የብልጽግና ሰራዊት በበኩሉ የደረሰበትን ኪሳራ ለማካካስ ግራ ቀኝ ከባድ መሳሪያም እያስወነጨፈም ወደ ቢሊ ታዳጊ ከተማ በሩጫ መጓዙም ተረጋግ አግጧል የብልጽግና ኃይል በሩጫው መካከል አንድ ንጹህ ገበሬም ረሽኗል እርሻ ላይ የነበረውን ገበሬ በሬዎቹ አጠገብ ገድለውት ነው የፈረጠጡት የብልጽግና ኃይል ሁሌም እንዲህ አይነት ድርጊት ከመፈጸም ታቅበ አያውቅም የጦር ሜዳውን ሽንፈት የሚያካክሰው ንጹሐንን በመረሸን ነው ባለፈው ወር ጭምር ተመሳሳይ ድርጊት በዚሁ በቢሊ ግንባር እንዲሁም በሜታ ግንባር ተፈጽመዋል ኢንጂነር ደሳለኛ ሰፋ ክፍለጦር ጦር ሰራዊትን በመደምሰስ የጦር ሰፈሩን አጸዳለው ብለ በማለዳው የሞት ቀጠና ውስጥ የገባው የብልጽግና ኦፕሬሽን ኪሳራም አስከትሎበት ውጊያው ተበላሽቶበት በሽንፈትም ተመልሷል። ይህ ክፍለ ጦሩ አመራሮች መረጃ በማነፍነፍ የብልጽግናን እንቅስቃሴ ቀድመው በማወቃቸው የተነሳ ተዘጋጅተውና ቦታ ይዘው ስለጠበቁት ዘው ብሎ የመጣው የብልጽግና ኃይል የሞት ቀለበት ውስጥ ገብቶም ቅጣቱን ተቀብሏል ሲሉ የፋኑ ኃይሎቹም አስታውቀዋል። አሁን ወደ ጎንደር አልፋለሁ የአፋ ባህር ጎንደር ቀጠና ሜጀር ጀኔራል ውባን ታባተ ኮር ጉና ክፍለ ጦር ዕለታዊ መረጃዎችን አድርሶናል። አብይ መራሹ የብልጽግና ስርዓት ሁሉም እንደሚያውቀው ወደ ወንበረ ስልጣኑ ከመጣ ጊዜ ጀምሮ በአማራ ሕዝብ ላይ ያነጣጠረ ግፍና በደል ሲያደርስ ቆይቷል። አሁንም ይህ ስርዓት አማራን እንደ ሕዝብ ሳይቆጥር በሄደበት በማንነቱም እንዲያፈር እንዲሸማቀቅ እንዳይኖር ተደርጓል። ተፈናቅሏል። ሀብት ንብረቱን ተቀምቷል። ተቃጥሎበታል። ተጨፍጭፏል። በጅምላም ተቀብረዋል በዚህ ስርዓት ይህ ግፍ ጽዋው ሞልቶ ፈሷል። አማራ እንደ አማራ ለመኖር ላለመፈናቀል፣ በጅምላ ላለመቀበር፣ በሀገሩ እንደ አንድ ዜጋ ለመኖር ሲል የትጥቅ ትግል ጀምሮም ውሎ አድሯል። የብልጽግና ወንበር ጠባቂ ወታደር፣ አድማ ብተና፣ ሚሊሻ፣ ፖሊስ በጥምረት የአማራው ፋኖንም ገጥመውታል። ህዝቡ የአማራ ኩራት እያሉ የሚጠሩት ክንደ ነበልባሉ የፋኖ ሰራዊት ለብልጽግና ኃይል የእሳት አሉሉ የድንጋይ ቆሎም ሆኖበታል። በትላንትና ዕለት የአፋ ባሃ ጎንደር ቀጠና የኢትዮጵያ ሜጀር ጀነራል ወባን ታባተኮር ጉና ክፍለ ጦር ሀገረ ቢዛን ብርጌድ መርቆሪዎስ ይዶግ ቀጭኔሽ ወንዝነሽ ሊጋባ ላይ የብልጽግና ኃይልን አይቀጡ ቅጣት ሲቀጣው መዋሉ ነው የተነገረው። በክንደ ነበል ባሉ ሻለቃ ብርቃየው ደምስ የሚመራው ስቴ ዴንሳ ብርጌድ በሸንበቆች በኩል ከስቴ ተነስቶ በሀገረ ቢዛን እየተቀጠቀጠ ያለውን አግዛለሁ ብሎ የመጣውን የብልጽግናን ኃይል አጋዥ አቶም አካባቢውን በከባድ መሳሪያም እስኪረብሽ ሲያቅበዘበዘ የያዘው መዋሉ ነው የተነገረው። ይህ በእንዲህ እንዳለም አሁን በዚህ ሰዓት ከአይምባም እስከ አዘዞ ማለትም ከአይምባ ጉንብሪት፣ ሎዛን፣ ሩፋኤል እና አዘዞም ከፍተኛ ውጊያም እየተደረገ ነው። የብልጽግና ኃይል በከፍተኛ ሁኔታም እየተመታ ሲሆን የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጌ ምድር ክፍለ ጦር አዘዞ ሎዛን እናም አይሸሽም ብርጌዶች አጼዎቹ ክፍለ ጦር አዘዞ ድማዛ ብርጌድ እንዲሁም የአማራ ፋኖ በጎንደር አንድነት ታድሎ ብርሃን ክፍለ ጦር አንድነት ብርጌድ ተልኳቸውን የወሰዱ ሲሆን የብልጽግናን ኃይል እየቀጠቀጡት ነው። ይህ ብልጽግና ኃይል በአሁኑ ሰዓት ወደ አዘዞ ካምፕ አውጭኙን እየሮጠ ሲሆን ከአዘዞ ካምፕ የመሸገው የፋኖ ኃይል እየተቀበለም እየለበለበው ይገኛል። ውጊያው ስላልተጠናቀቀም ተጨማሪ መረጃዎች ሲኖሩ ይዘን የምንቀርብ ይሆናል። እዚሁ ጎንደር ላይ ስንቆይ ሁለት መኪና አድማ ብተና ተደመሰሰ። ትናንት አመሻሹን ወደ ምዕራብ ጎንደር ገንዳ ውሃ ከተማ የመኪና አጀባ ላይ የነበረውን በሆዱ ተሽጦ የራሱ ወገን እየወግ ያለው የበአዲን ጦር አድማ ብተና ምዕራብ ጎንደር መቃ ከተማ ሲደርሱም የአብይ አህመድ ዙፋን ጠባቂ መከላከያ ሰራዊት ከቅማንት ታጣቂዎች ጋር በመመሳጠር የቅማንት ታጣቂ ቡድን የአድማ ብተና አባል ላይ ጥቃት በማድረስ በሁለት መኪና ላይ የነበሩ አድማ ብተና ጦር እንዲደመሰስ ተደርጓል ሲሉም በቀጠናው ያሉ የንስር አማራ ምንጮች ለሚዲያችን ተናግረዋል። የሁዳሙ መጨረሻ የውሻ ሞት ነው። ንቁ ወደ ትክክለኛው መስመር በመምጣት ራሳ ያላችሁንም ሆነ ወገኖቻችሁን ከጥፋት አድኑ ሲሉም የፋኖ ኃይሎች ጥሪ አቅርበዋል። በሌላ በኩል የአገዛዙ ሰራዊት ከአንዳቤት ከእስቴ ተወጣቶም የፋኖ አካላትን ለማፈን ከሌሊት ጀምሮ ቢንቀሳቀስም ሜጀር ጀኔራል ውባንት አባተ ተወርዋሪ ክፍለ ጦር ጉና ክፍለጦር አካል የሆኑት ገብረመስቀል መስቀል ብርጌድ፣ መቅደላ አምባ ብርጌድ፣ የስቴደንሳ ሁለት ሻለቆዎች የኮሩት ወርዋሪ ሀይልና የጣና ገላውዲዎስ ክፍለ ጦር ሜካናይዝድ ክፍል በጥምረት ሌሊቱን አሉ የተባሉ የውጊያ ቦታዎች ከቴሌ እስከ ደርባ፣ ከቆሜሳ እስከ ገላውዲዎስና ከሳና እስከ ጠጅ መረር በመያዝ የአገዛዙን ዕድሜ አራዛሚ ቅጥረኛም ጠብቆታል። ሞኝነትና መነዳት የግላቸው የሆኑት መንጋዎቹም የብርሃኑ ጁላ ወታደሮች ጠዋት ላይ የማራፍ ፋኖ ባለበት ምሽግ ላይ ዘው ብለው ገብተዋል። መቁረጥ ምን እንደሆነ የማያውቀው የብርሃኑ ጁላ ሰራዊት ለመቁረጥ ሲሞክሩ ተቆርጠው ተቀጥቅጠዋል፣ ሲሎም የፋኖ ኃይሎች መግለጫ አውጥተዋል። በሌላ በኩል ሀገረ ቢዛን እና የእስቴ ዴንስ ብርጌድ ሁለት ሻለቆች ከሰማዲያ እስከ እስቴ የፈጸሙት አኩሪ ገድልም የፋኖ ኃይሎችን የበላይነት አስመስክረዋል። የአገዛዙ ሰራዊት ደራናም እስቴ አንዳቤት ለላከው ኃይል ተጨማሪ ኃይል ከሰማዲያ በጾዶዬ በኩል ለማምጣት ቃዝ ቢሞክረም የጉና ክፍለ ጦር አካል የሆኑት ስማዳ ሀገረ ቢዛን ብርጌድ በክንዳቸው የብልጽግናን ኃይል ባለበት እንዲቆም ሲያደርጉት ከጋይን ተጨማሪ ኃይል መቶ ከበባ ፈጸሙባቸዋል። ታዲያ ንስራዊነት የግላቸው የሆኑት የጉና ክፍለ ጦር አስኳሎች የጥቋቁራና ብስቶች የስቴዴንሳ ብርጌድ ሁለት ሻለቆች በሻለቃም አብራራውና በሻለቃው ብርቃየው ደምሴም እየተመሩ ከሸምበቆችና ከገና መምቻ በመወርወር የከበበውን የብርሃኑ ጁላን ጦር በታትኖታል። የከበበውን ከበባውንም ቆርጠው ደመላሽነታቸውን በገቢር ገልጠዋል ሲሎም የዓይን እማኞች ገልጸዋል። ቀጭን ወንዝ ላይ መሽጎ የነበረው የብልጽግና ኃይል እንዳልነበር ተደርጎም ተመትቶም ተመልሷል። የአገዛዙ ዕድሜ አራዛሚ ወታደር ቁስለኛውንና አስከሬኑን ሳይዝ በተሽከርካሪው በእግርም ወደ ስማዳ ወገዳ ከተማ እግሬ አውጪኝ ብሎም ፈርጥጧል። በተመሳሳይ በዚህ ቀጠና የብርጌዷ ምርጦች ተመርጠው ምክሬ ሾለከት ደንጎልት ጽዮን ሲሆንና መካነ የሶስት ዜሮ ሶስት ቀበሌ በመግባት የአገዛዞን ሰራዊትን አንገት አስደፍቶታል። የታቀደና የተጠና ኦፕሬሽን በተሳካ ሁኔታ መፈጸማቸውንም አስታውቀዋል። በሁሉም ውጊያ ቦታዎች ዘረው ባንቶች የማራፋኖች ሸጌ የሆነ ውጤቶችን ሲያገኙ፣ በተቃራኒው የአገዛዙ ሰራዊት ከቁስ እስከ ህይወት ከጉልበት እስከ ሞራል ኪሳራን እያስተናገደበትም ሆኖም አልፈዋል። በሌላ በኩል በጎንደር የአገዛዙ ሰራዊት በጸዳሉ ደሴም በአንዳነት ተመርቶ የፈጸመ ስብሰባም ተደርጓል። ተስፋ የቆረጠው የአብይ አህመድ አገዛዝ ከደብረ ታቦር ከተማ ተነስቶ በከተማዋ ዙሪያ ባሉ የገጠር ቀበሌዎች ማህበረሰቡን ሰብስቦ በአዴናዊ ስብከቱን አካሂዷል። በዚህን ጊዜ የበአዴን ካድሬዎች በጸዳሉ ደሴም ትውልድ ቦታ አሪንጎ ላይ ህዝቡን እንዲህ አሉ። ልጆቻችሁን እንዲገቡ አድርጎም የውባን ተጦር ብቸውን ተዋክቶ ነጻነት አያገኝም። ስለዚህ ልጆቻችሁን እንዲገቡ አድርጉም። ጸዳሉ ደሴን ተመለከቱት የመንግስት አካልና አጋዥ ሆኖም እየሰራ ለሲል ሲል ካድሬው ተሰብሳቢውን በሹፈትና በባንዳ ነው ሳቅ መራሩነትን ገልጠውታል። በዚህን ጊዜ ካድሬው ተሰብሳቢውን ለማሸማቀቅ ቢሞክርም የነጻነት መንፈስ በስማቸው የሰረጻቸው አማሮች በድጋሚ ሳቃቸውን፣ እኛ አማሮች ነን ባንዳነትን እንጸይፋለን ሲሉም ተናግረዋል። ይህ በእንዲህ እንዳለ የአቶ አገኘው ጉዳይ ከብዷል። ነገሩ ከሯል። ሰውየው የሞት አፋፍ ላይ ናቸው ሲሉ የመረጃ ምንጮች ገለጹ። አቶ አገኘው ተሻገር ሆስፒታል ሕክምናም እየተደረገላቸው ቢሆንም አደጋው ከባድ እንደሆነ ተነግረዋል። በጎርጎራ ጉዳት የደረሰባቸው አቶ አገኘው ተሻገር ሆስፒታል ገብተው ሕክምና ሲደረግላቸው ቢቆይም አደጋው ከፍተኛ በመሆኑ ወደ ውጭ ሀገር ሂደው ሊታከሙ መሆኑ ታውቋል። ዛሬ የፌዴሬሽን ምክር ቤት እያደረገ ባለው ስብሰባ አቶ አገኘው ተሻገር እንዳልተገኙም ተረጋግጧል። የአቶ አገኘው ተሻገር ጉዳይ እጅግ የከፋም የከረረ ነው ሲሉ የመረጃ ምንጮችም ገልጸዋል። ሰውየው በህክምና ህይወታቸው ቢተርፍ እንኳን የማስታወስ አቅማቸው ሙሉ ለሙሉ ላይመለስ እንደሚችልም እየተነገረ ነው። ነገር ግን የመትረፍ እድላቸውም ጠባብ ነው ተብሏል። ይህ በእንዲህ እንዳለም ጌታቸው ረዳ በአዴኖች እየተመራ ሁመራ ገብቷል። ጌታቸው ረዳ ከዚህ ቀደም በፋናና ሌሎች አገዛዙ ሚዲያዎች ቀርቦም የተናገራቸውን በተጠየቀ መልኩ እናስታውሰው እስኪ በመጀመሪያም የጌታቸው ረዳን ፋና ቆይታ ሁሉም እንደ ፖለቲካ ፍላጎቶም ሲተነትነው ቆይቷል። አንዳንዶች ፋኖ ከህወሓት ጋር ይሰራል ለሚለው ክስ ማረጋገጫም አገኘን በማለት ሽኮለሌም ሲሉ ሰንብተዋል። ጌታቸው ረዳ ከኤርትራ ሰዎች ጋር በተገናኘበት አጋጣሚ የነገሩትን ሲናገር ወልቃይት ላይ የምታነሱትን ጥያቄ እርግፍ አርጋችሁ እተውታሉኝ ሲል ተናግሮ ነበረ። ይህ የወልቃየትን ወልቃይትን ኤርትራዎች ለአማራ እንጂ ለትግራይ መስጠት እንደማይፈልጉ ነው። በመቀጠልም ኢሳያስ ትግራይ መውጫ መግቢያ ኮሪደር እንዲኖራት አይፈልግም የሚልና የትግራይ ጥቅም አሳልፈው ሰጥተው ከዚህ ኃይል ጋር ለመስራት ደፋ ቀና እያሉ ነው በማለትም የቀድሞ የወንጀል አጋሮቹን የቀድሞ የወንጀል አጋሮቹን አቶ ጌታቸው ረዳ ይከሳል። በዚህ ንግግሩ ጌታቸው ረዳ የትግራይ ኃይሎች ከፋኖ ጋር እንዲሁም ከኤርትራ ኃይሎች ጋር ወልቃይትን አሳልፈው በመስጠት እየሰሩ ነው በማለት ይናገራል። ጌታቸው ረዳ ይቀጥልና የትግራይ መሬትን ለማስመለስና የትግራይ ሉዓላዊነትን ለማስከበር ከመንግስት ከብልጽግና ጋር መስራት የተሻለ አማራጭ ነውም ይላል። ከነ ደብረ ጽዮን ጋር መስራት አሳልፎ እንደመስጠት ነው የሚቆጠረው በማለትም ይናገራል። ይህ ማለት እንደ ጌታቸው ረዳ አገላለጽ እነ ደብረ ጽዮን ገብረ ሚካኤል አማራው የወልቃይትንና የራያ ግዛቶችን አሳልፈው እንደሰጡም ይናገራል። በዚህም ከፋኖ ጋር ለመስራት መስማማት ማለታቸውን ነው ለመናገር የሚሞክረው እዚህ ላይ ፋኖ ወልቃየትን ሊያስረክብብን ነው እያሉም እናረጋ ከበደ ፕሮፓጋንዳ ሲሰሩ እንደሰነበቱም ትዝ ይለዋል። ነገር ግን አሁን እናረጋ ረጋ ከበደ ቄጤማ ጎዝጉዘው ጌታቸው ረዳን ወልቃየት ይዘውት ገብተዋል። ይህ ፋኖ ሳይሆን እነሱም ወልቃይትን እንደሚሸጡ ያረጋገጠ ነው። ነገሩ እንዲህ ነው። ራያ ላይ የመሰረቱትን አስተዳደር አፍርሰው ለትግራይ ጊዜያዊ አስተዳደር ያስረከቡት በአዴኖች ሆነው ሳለ ምሬ ወዳጁ እንዲወቀስበት የሚፈልግ እንክርዳድ አለ። አሁንም በተመሳሳይ ፋሽን እየተንቀሳቀሱም ነው። ብልጽግና ለሚሰራብህ ደባ ፋኖ እስኬፕ ጎት አይሆንልህም። ይህ እንቅጩ ነው። ከዚህ ጋር በተያያዘም በትግራይና ኤርትራ ህዝቦች መካከል እየተፈጠ ያለውን የህዝብ ለህዝብ ግንኙነት ተጠናክሮም እንዲቀጥል እሰራለሁ ሲሉ የህወሃቱ አቶ ደብረጽዮን ገብረ ሚካኤል ተናገሮም። ተመሳሳይ ግንኙነቶች ከሌሎች ጎረቤት ህዝቦች ጋር ከአማራው ጋር ማለት ነው እንዲኖርም እጥራለሁ ሲሉ አቶ ደብረጽዮን ገብረ ሚካኤል ተናግረዋል። በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለውን የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እንሰራለን ሲሉ በቅርብ ህጋዊ ሰውነቱን በምርጫ ቦርድ የተሰረዘው የህዝባዊ ወያኔ ሀርነት ትግራይ ህወሀት ሊቀመንበር ደብረጽዮን ገብረ ሚካኤል ገለጹ። ደብረ ጽዮን ተመሳሳይ ግንኙነት ከሌሎች ጎረቤት ህዝቦች ጋር እንዲፈጸም ለማድረግ ትኩረት ሰጠን አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ሲሎም ለብልጽግና ዱብዳ የሆነ መረጃም አሰምተዋል። የህዋት ሊቀመንበር ደብረ ጽዮን ገብረ ሚካኤል ይህንን ንግግር እያደረጉት የክልሉ ሰማዕታት ለ37ተኛ ጊዜም ለማሰብ በሀውዜን ከተማ በተካሄደው ስነስርዓት ላይ ባስተላለፉት መልእክት ነው። በመጨረሻም ገዱ አንዳርጋቸው ከርእዮት ሚዲያ ጋር ያደረገውን ቆይታ የቀጠለ አንዳንድ መደመጥ ያለባቸውን ሁኔታዎች እናስደምጣችሁና እናብቃም። ለአንዱ አንድ በሚገርም ሁኔታ አንዱን ከሌላው ጋር በማጠላለፍና በማጣላት ረገድ ይህ ሰውዬ እኔ በህይወት ዘመኔ እንዲህ አይነት እንትን አይቻላውም። ለአበበ የሆነ ነገር ይለዋል። አገኝስ ያኛው ጓደኛ ለዛኛው ደግሞ ሌላ ይለው። በዚህ መንገድ ርስ በርሱ እንዳይተማመን በማድረግ መፈረካከስ ነው። እኔ ሁለት ሁለት ኢንሲደንስ ናቸው። አንደኛው ውጭ ጉዳይ እየሰራው እያለ ሰው አምባሳደር የሚሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን። በአጋጣሚ አንድ ሰው እኔ በስራው በጣም ጥሩ የሆነ ሰው ነው፣ በኔ በኔ አረጋግጥ ማለት ነው በእኔ አረዳድ ያንን ሰው እንደዛ ብዬ ያቀረበው፣ ይሄን ሰው እንዴት ታምነዋለህ ሆይ አለ። በስራው ነው የማውቀው፣ ሌላ ግንኙነት የለም። በስራው በጣም ጥሩ ስራ ነው። ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው። ጥሩ ዲፕሎማት ነው እና ይሄ ለውጭ ጉዳይ ስራዎች ይሄ ሰው አለ ብዬ፣ እሱ እኮ ወለጋ ነው አለ። የወለጋ ሰው እንዴት ታምናለህ? ለእኔ ነው የወለጋን ሰው ጋንሰው እንዴት ታምናለህ ሲለኝ፣ ሲላይ ምንድነው ልልኝ። በሁለተኛ ደረጃ ተመሳሳይ ጊዜ በተከታታይ ታስታውሱ እንደሆነ ሌላው አካባቢ ሪሌቲቭ ሰላም ባለበት ወለጋ ጦርነት ውስጥ ነው። ይህንንም አነሳው ነው በተመሳሳይ ያለ ወለጋ አስቸጋሪዎች ናቸው። እና እሱን እንደ ኦሮሞ እንዳይቆጥሩ እንደማይቆጥሩ ታድርጎ ነው የሚመለከት እነይ አሁን ለኦሮሞ ነው ብሎ የሚወስደዋለን ኦሮሞን ይጠቀምበታል። ልክ ነው። በሌላ መልኩ ግን ጸረ ኦሮሞ የሆኑ ደግሞ ስለዚህ ጸረ አማራ ነው፣ ጸረ ኦሮሞ ነው፣ ጸረ ትግራይ ነው።